የግንቦት ወር የስራ ሚኒባሶች ዋጋ ካለፉት ወራት ጋር ሲነጻጸር ጨምረዋል ወይስ ቀንሷል? ሰላም፣ ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ብዙዎቻችሁ የምትወዷቸውንና ብዙዎቻችሁ በጉጉት የምትጠብቋቸውን የስራ ሚኒባሶች ዋጋ ማለትም አባዱላ ሚኒባስ ምን ያክል እየተሸጠ ነው? ሃይሮፍ የስራ ሚኒባስ ምን ያክል እየተሸጠ ነው? እንዲሁም ዲፎርዲ ዶልፊንና ዲፎርዲ አይናማው ሻርክ፣ አሁን የግንቦት ወር ዋጋ ካለፉት ወራት ጋር ሲነጻጸር ጨምሯል ወይስ ቀንሷል የሚሉትን ሙሉ የዋጋ ዝርዝሩን ወደ እናንተ ልናደርሳችሁ መጥተናል። ሁላችሁም ቪዲዮን ላይክ ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። ያልን በቀጥታ ወደ መረጃው እናምራ። በአምስተኝነት ደረጃ የምናገኘው ኖርማሉ ዲፎርዲ ዶልፊን በ2006 ሞዴል ነው። ይህ ተሽከርካሪ ብዙ ጊዜ በሀገራችን ኢትዮጵያ ለሥራ እጅግ በጣም ተመራጭና ተወዳጅ ከሆኑ የሥራ ሚኒባሶች መካከል አንዱ ነው። በእርግጥ በነዳጅ የሚሰሩ ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ ከታገዱ ዘመናት የተቆጠሩ ቢሆንም እነዚህ ተሽከርካሪዎች አልፎ አልፎ የመሸጫ ቦታ ላይ ይገኛሉ። ታዲያ በ2006 ሞዴል በማኑዋል ትራንስሚሽን አሁናዊ ዋጋው ከቦታ ቦታ ልዩነት ቢኖራቸውም ከ3 ሚሊየን 470 ሺ ብር ጀምሮ እየተጠሩ እንደሚገኙ ከመሸጫ ቦታ ላይ ተመልክተናል። ነገር ግን እጅግ በጣም ተመራጭ በተለይ በመዲናችን አዲስ አበባ ላይ ለቤት ተሽከርካሪነት የሚጠቀሙት በተለይ ችኮች የሚወዱት ተሽከርካሪ ዲፎርዲ አይናማው ሻርክ የተሰኘው ተሽከርካሪ ነው። ይህ ተሽከርካሪ በ2011 ሞዴል በማኑዋል ትራንስሚሽን ለገበያ የቀረበ ሲሆን ለገበያ የቀረበበትም በሁለት አይነት አማራጭ ነው። ብዙ ጊዜም ወደ እናንተ አድርሻ አለሁ። የመጀመሪያው አማራጭ ጅቡቲ ወደብ ላይ ቆሞ ምንም አይነት ጨው ያልበላው ከሆነ ከ6 ሚሊዮን 580 ሺህ ብር ጀምሮ እየተጠራ የሚገኝ ሲሆን ነገር ግን ጅቡቲ ወደብ ላይ ሆኖ ቻንሲው አካባቢ ዝገት የያዘው ከ6 ሚሊዮን 100 ሺህ ብር ጀምሮ እየተሸጠ ወይም እየተጠራ እንደሚገኝ አሁናዊ የግንቦት ወር ዋጋ ሽያጭ መሆኑን ተመልክተናል። በአራተኝነት ደረጃ የያዝንላችሁ ተሽከርካሪም አባዱላ ሚኒባስ ነው። በ2007 ሞዴል በማኑዋል ትራንስሚሽንና በአውቶማቲክ ትራንስሚሽን ለገበያ ቀርቦ እንመለከታለን። ታዲያ በማኑዋል ትራንስሚሽን በ2007 ሞዴል አሁን ላይ እየተጠራ የሚገኝበት የዋጋ መረጃም ከቦታ ቦታ ልዩነት ቢኖራቸውም ከ3 ሚሊዮን 380 ሺህ ብር ጀምሮ እየተጠራ የሚገኝ ሲሆን፣ ነገር ግን በአውቶማቲክ ትራንስሚሽን ብዙ ጊዜ ለቤት አገልግሎት የሚጠቀሙት በተለይ ለመናኸሪያ ብዙም አገልግሎት የማይውለው የአውቶማቲክ ትራንስሚሽኑ በ2007 ሞዴል ከ3 ሚሊዮን 600 ሺህ ብር ጀምሮ ለገበያ መቅረቡን ተመልክተናል። በሶስተኝነት ደረጃ የያዝንላችሁ ሃይሮፍ የስራ ሚኒባስ ነው። እንግዲህ ሃይሮፍ ከ2008 ጀምሮ እስከ 2024 ድረስ በመዲናችን አዲስ አበባ ለሽያጭ ያሉ በርካታ ሃይሮፎች አሉ። ታዲያ በ2008 ሞዴል ከዱባይ ተነርቶ ሀገር ውስጥ የገቡ በ2008 ሞዴል ሁለት በር ማለት ነው። ከዚህ በፊት ከነበረበት ዋጋ ጭማሪም ቅናሽም ሳይኖረው ከ4 ሚሊዮን 200 ሺ ብር ጀምሮ ለገበያ የቀረበ ሲሆን ነገር ግን ምንም አይነት ያልተነዳው 00 የ2022 ሞዴል ሃይሩፍ ደግሞ ከቦታ ቦታ ልዩነት ቢኖራቸውም ከ6 ሚሊዮን 350 ሺ ብር ጀምሮ ለገበያ መቅረባቸውን ተመልክተናል። ነገር ግን ይህንኛው እጅግ በጣም ተወዳጁና ዘመናዊው ሃይሮፍ በ2024 ሞዴል እንዲሁም በ2023 ሞዴል ለገበያ ዝግጁ ሆነው ተመልክተናል። የ2023 ሞዴል ይህ ተሽከርካሪ ብዙ ጊዜ እንግዲህ ትላልቅ ሆቴሎች እንዲሁም ባለሀብቶች የሚይዙ ተሽከርካሪ ነው። ዋጋውም የሚቀመስ ስላልሆነ ታዲያ ከቦታ ቦታ ልዩነት ቢኖራቸውም ከ7 ሚሊዮን 500 ሺህ ብር ጀምሮ እየተሸጡ ወይም እየተጠሩ ቢሆንም ይህንኛው የ2024 ሞዴሉ ግን ከ7 ሚሊዮን 650 ሺህ ብር ጀምሮ ለሽያጭ መቅረቡን ተመልክተናል። ነገር ግን በ2025 ሞዴል አዲሱ ዘመናዊ ሀይሮፍ በቅርቡ እንግዲህ ከዚህ ወር በኋላ ይገባል ተብሎ ይጠበቃል። እንደገባ በሚቀጥለው የስራ ሚኒባሶች ዋጋ መረጃ በምሰራላችሁ ሰዓት የሱንም የዋጋ መረጃ ወደ ወደናንተ አደርሳለሁ ማለት ነው። ሌላው እንግዲህ ፋይቭ ኤል ሚኒባስ ናት፣ እጅግ በጣም ተወዳጅና ተፈላጊ የሆነችው ሚኒባስ። እንግዲህ ይህችን ተሽከርካሪ ከዚህ በፊት በተለያዩ ወራት መረጃ ወደ እናንተ ማድረሳችን ይታወሳል። በ2004 ሞዴል በማኑዋል ትራንስሚሽን በመዲናችን አዲስ አበባ የዛሬ ወር አካባቢ አንድ መኪና አግቼ መረጃውን ወደ እናንተ አድርሻለሁን። በዛ ሰዓት የነበረው ዋጋ ከ3 ሚሊዮን 350 ሺህ ብር ጀምሮ እንደምትሸጥ መረጃ ያቀረብኩ ቢሆንም በዛሬው ዕለት ግን ይህችን ተሽከርካሪ በተለያዩ የመሸጫ ቦታ ላይ አፈላለኩኝ አፈላለኩኝ ነገር ግን ላገኛት አልቻልኩም ማለት ነው። እንግዲህ ይህችን ተሽከርካሪ የምታውቁ ወይንም ያላችሁ ይህንን ቪዲዮ የምትመለከቱ የመሸጫ ቦታዎችም ይሁን ሌላም ማለት ነው እኔ ያለኝ ብላችሁ ኮመንት ላይ ጻፉልን፣ ዋጋውንም አሳውቁን። መግዛት የሚፈልጉ የቻናሌ ቤተሰቦች እንዲሁም ተመልካቾች ከናንተ ጋር ኮንታክት አርገው መግዛት ይችላሉ ማለት ነው። እንግዲህ ሌሎችን እስካሁን የዘረዘርኩላችሁን መኪና በተለያዩ የመሸጫ ቦታ ላይ በተለይ ብዙዎቻችሁ መረጃ ስንሰጣችሁ ስልክ ቁጥር ምናምን ትላላችሁ። እነሱ መሸጫ ቦታ ላይ ዋጋ ከጠየቅናቸው በኋላ ስልክ ቁጥር እንዲቀመጥባቸው ስለማይፈልጉ ነው ስልክ ቁጥር የማናስቀምጥ ስለዚህ ስልክ ቁጥር ከማለታችን በፊት ማወቅ የሚገባቸው ነገር ራሳቸው ለመግዛት ስትወስኑ ብቻ ነው። በእንቁላል ፋብሪካ የተለያዩ የመሸጫ ቦታዎች፣ እንዲሁም መስቀል ፍላውርም የተለያዩ የመሸጫ ቦታዎች ላይ በብዛት ይገኛሉ። መታችሁ መመልከት፣ እንዲሁም መግዛት የምትችሉ ይሆናል። እኛ ግን ወራትን ጠብቀን መረጃውን ምን ያክል ጨምሯል፣ ምን ያክል ቀንሷል የሚለውን ወደ እናንተ አድማጭ ተመልካቾቻችን ማድረስ ብቻ የኛ ግዴታ ስለሆነ ማለት ነው። ዛሬ እንግዲህ የብዙዎቻችሁ ጥያቄ የሆነውንና ብዙዎቻችሁ የምትወዷቸውን የስራ ሚኒባሶች ዋጋ አሁናዊ ሽያጭ መረጃቸውን የግንቦት ወር የስራ ሚኒባሶች ዋጋ ካለፉት ከሚያዝያ ወር ጋር ሲነጻጸር ምን ያክል ጨምሯል ምን ያክል ቀንሷል የሚሉትን ሙሉ ዝርዝር አድርሰናል። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። የጠየቃችሁትንም የምንሰራላችሁ ይሆናል እያልኩኝ ቪዲዮ ላይክ ላይክ ሼር ሼር አድርጉት። ለዛሬ ያቀረብኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።